ለምንድን ነው በልቡ ተመም ይሄ እንግዲህ መራሂ ላይ ዳዕዋ ነው። አንድ ነገር የምናስወግድበት ይሄ ነው። ብሊሳኔ ሲባል ሁሉም ለምደን ያኖርሽ ብሎ ይነሳል። ሁሉ በስድብ ተሆነ አይ ሁሉም አይሳነው እንዴት ብሎ ይሳ ነው። እና ሙንከራ ደግሞ ሙንከር መሆኑን ያውቀው በዕልም ነው አይደል? መአንከረሁ አልዓቅሉ አይደለም አክልም ወይ እንካ ነው ይዋፍቁ አልዓቅል መአንከረሁ ሸርዑ ነው። ያንን ሸርዑ ያወገዘውን ነገር በሚገባ ታላወቀው ለሞ ተግዪር እል ሙንከር እላ አንከር ሚንሁ እንዳይሆን ተገልብጦ ወደ ከፋ ሙንከሩን በሙንከር እንዳይመልሰው። ወእንማ ቢልሑጀት ነው፣ በሐቅ ነው መመለስ ያለበት። ሙንከሩ በማዕሩፍ ነው መሆን ያለበት እንጂ ሙንከርን በሙንከር ቢሪ አንበሱና መመለስ አይችልም።